ዜና ሹመት። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀጳጳስ ዛሬ ሰኔ 9 ቀን 2017 ዓ.ም የመምሪያ ኃላፊዎች ዝውውርና የአዲስ አበባ ሀገረ ስብከት የሥራ ኃላፊዎች ሹመቶችን ሰጥተዋል። በዚህም መሠረት አንደኛ፣ መልአከ ሰላም ዳዊት ያሬድ ከጠቅላይ ቤተ ክህነት ቅርስ ጥበቃ ቤተ መጻሕፍት ወመዘክር መምሪያ ወደ ጠቅላይ ቤተ ክህነት ስብከታ ወንጌልና ሐዋርያዊ ተልእኮ መምሪያ፣ ሁለተኛ ዶክተር አካለ ወልድ ተሰማ ከጠቅላይ ቤተ ክህነት አስተዳደር መምሪያ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥንና ስርጭት ድርጅት የኦቲሲ ዋና ስራ አስኪያጅ፣ ሶስተኛ ሊቀ ማዕመራን ሀረገ ወይን ጫኔ ከሰበካ ጉባኤ ማደራጃ መምሪያ ወደ ጠቅላይ ቤተ ክህነት አስተዳደር መምሪያ። አራተኛ ዶክተር አባ ቃለ ጽድቅ ሙልጌታ ከጠቅላይ ቤተ ክህነት ስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ወደ ጠቅላይ ቤተ ክህነት የሰበካ ጉባኤ ማደራጃና መምሪያ። አምስተኛ መምህር ምትኩ ከንቲባ ከጠቅላይ ቤተ ክህነት ስብከተ ወንጌል መምሪያ ተዘዋዋሪ ሰባኪነት ወደ ጠቅላይ ቤተ ክህነት የቅርሳቅርስ ጥበቃ ቤተ መጻሕፍቶ መዘክር መምሪያ። ስድስተኛ ዶክተር መዝገቡ ካሳ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን ስርጭት ድርጅት ወደ ቅድስት ሥላሴ ዩኒቨርሲቲ ተዛውረው እንዲሰሩ ተመድበዋል። በሌላ በኩል ብፁዕ አቡነ ሕርያቆስ ለአዲስ አበባ አገረ ስብከት ዋና ስራ አስኪያጅነት ጨምሮ የተወሰኑ አዳዲስ ዋና ክፍሎችን በመምረጥ በብፁዕ ጠቅላይ ስራ አስኪያጁ ፊርማ እንዲመደቡ አድርገዋል። በዚህም መሰረት አንደኛ መምህር አባ ገብረ መድህን ንጉሴ ከምዕራብ ሸዋ ሀገረ ስብከት ወደ ከአዲስ አበባ ሀገረ ስብከት ተዛውረው የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ሆነው እንዲሰሩ ተመድበዋል። ሁለተኛ መጋቤ አዕላፍ ማሙዬ ሸዋፈራው ከጠቅላይ ቤተ ክህነት ትንሣኤ ማሳተሚያ ድርጅት ምክትል ኃላፊ ወደ አዲስ አበባ ሀገረ ስብከት ዋና ጸሐፊ፣ ሦስተኛ መምህር አስናቀ ሸዋዬ ከጠቅላይ ቤተ ክህነት ቁጥጥር መምሪያ ተቆጣጣሪነት ወደ አዲስ አበባ ሀገረ ስብከት ሂሳብና በጀት ዋና ኃላፊ፣ አራተኛ ሊቀ ሕሩያን ባዩ ተዘራ ከአዲስ ከተማ ቂርቆስ ልደታ ክፍለ ከተማ ቤተ ክህነት የሰንበት ትምህርት ቤቶች ክፍል ኃላፊ ወደ ሀገረ ስብከቱ የሰው ኃይል አስተዳደር ዋና ክፍል ኃላፊ አምስተኛ መጋቤ ሰላም ጽጌ ከብረ ከጠቅላይ ቤተ ክህነት ሰንበት ትምህርት ቤቶች ማደራጃና መምሪያ ምክትል ኃላፊ ወደ አዲስ አበባ ሀገረ ስብከት የማህበራት ማደራጃ ዋና ክፍል ኃላፊ ስድስተኛ ሊቀ ስልጣናት አባጡ መለሳን መልሳን ኪዳነ ማርያም ከመንበረ መንግሥት ቅዱስ ገብርኤል ቤተ ክርስቲያን አስተዳዳሪነት ወደ አዲስ አበባ ሀገረ ስብከት ገዳማት ዋና ክፍል ኃላፊ። ሰባተኛ መምህር እንደ ልቡ ድጉማ ከጠቅላይ ቤተ ክህነት ሕግ አገልግሎት መምሪያ ጸሐፊነት ወደ አዲስ አበባ ሀገረ ስብከት ሕግ አገልግሎት ዋና ክፍል ኃላፊ። ስምንተኛ መጋቤ ሰባት አብይ ዘለቀ ከቤቶችና ሕንፃዎች አስተዳደርና ልማት ድርጅት ወደ አዲስ አበባ ሀገረ ስብከት ተዛውረው የሀገረ ስብከቱ ብፁዕ ሊቀ ጳጳስ ልዩ ጸሐፊ ሆነው እንዲሰሩ ተመድበዋል። ሁሉም የሥራ ኃላፊዎች ዝውውርና ምደባ የተደረገላቸው ያላቸው የትምህርት ዝግጅትና የሥራ ልምድ ግምት ውስጥ ገብቶ ነው። ስለሆነም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሕዝብ ግንኙነት መምሪያ ለሁሉም የሥራ ኃላፊዎች መልካምና ውጤታማ የስራ ጊዜ ይመኛል። ሄላቲው የዛሬውን መረጃ በዚህ ሁኔታ ገለጸላችሁ። ከሄላቲው ታምራት አለማየሁ ነኝ። ሄላቲውን ሰብስክራይብ ማድረግ አይዘንጉ። ፈጣሪ ኢትዮጵያንና ሕዝቦቿን ይባረክ ዘንድ ምኞታችን ነው።